ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ ሰላማችሁ በያላችሁበት ብዝት ይበልልኝ መምህር ብሩክ ነኝ እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛ እና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ፣ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ፣ አስደናቂ እና ማራኪ የሆነ ቪዲዮ ነው ይዤላችሁ የመጣሁት እጅግ በጣም ብዙ ድንቅ የሆኑ አባባሎችን እያነበባችሁ የማንበብ ችሎታችሁን የምታሳድጉበትና የመጻፍ ችሎታችሁን እንዴት ደግሞ አባባሎችን ማንበብ እንዳለባችሁ እንዴት ደግሞ መጻፍ እንዳለባችሁ እንዴት እና በምን አይነት ሁኔታ እነኚህን አባባሎች መጠቀም እንደምትችሉ የሚያሳይ ድንቅ ቪዲዮ ስለሆነ ውድ ቤተሰቦቼ እስከ መጨረሻው እንድትከታተሉና የእውቀት ደረጃችሁን እንድታሻሽሉ ይሁን። በእርግጠኝነት ይህንን ቪዲዮ ካያችሁ በኋላ እጅግ በጣም ትጠቀማላችሁ። ምክንያቱም ዕለት ዕለት የምንጠቀማቸውን ትልልቅ ሰዎች ያሉትን አባባሎችን ራሳችንን ለማነቃቃት፣ ራሳችንን ለማስተማር፣ ራሳችንን ለመምከር የሚጠቅሙ እጅግ ወሳኝ የሆኑ አባባሎችን ማንበብ የምትችሉ መሆኑንና እንዴት ደግሞ የተለያዩ አባባሎችን መጻፍ እንችላለን? የሚለውን ሀሳብ የምትረዱበት እጅግ ድንቅ የሆነ ቪዲዮ ነው።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 ማንበብና መጻፍ ስለጀመሩ እናንተም አዲስ የሆናችሁት ይህ ቪዲዮ ዛሬ የደረሳችሁት በሙሉ ይህንን ቻናል ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑና ከኛ ጋር ደግሞ በየጊዜው የሚለቀቀውን ቪዲዮ አብራችሁ እንድትማሩና የእውቀት ደረጃችሁን እንድታሳድጉ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮመኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ ይህንን ትልቅ እድል ከኛ ጋር መጣችሁ በጊዜ እየተመዘገባችሁ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። እጅግ በጣም ብዙ ተማሪዎችን ደግሞ እያስተማርን ስለምንገኝ እናንተም ደግሞ ይህንን እድል ተጠቃሚ እንድትሆኑ ባመቻቸንላችሁ ቦታ እየመጣችሁ በጣም በአጭር ጊዜ ውስጥ በእንግሊዝኛ፣ በአማርኛ፣ በኦሮምኛ ትምህርቶች እጅግ በጣም ልቃችሁ በራሳችሁ ላይ የሚገርም ለውጥ ታያላችሁ ማለት ነው። ውድ ቤተሰቦቼ በውስጥ መስመር መማር የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትሳፕ በኢሞ ሀይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብ እና በመጻፍ ብቁ አድርገን ማሰልጠናችን ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እንደተለመደው ቤተሰብ የሆናችሁት ላይክ፣ ኮመንት በማድረግ ቪዲዮን ትጀምራላችሁ። አዲስ የሆናችሁት ደግሞ ሳብስክራይብ የምትሏን የደወል ምልክቷን በመጫን ቪዲዮን ትጀምራላችሁ። ደብተር እስክሪፕቶ ይዛችሁ ብትከታተሉ እጅግ በጣም መልካም ነው። ምክንያቱም በደብተር የተጻፈ ነገር ስለማይጠፋ ቶሎ ተመልሳችሁ ለማየት ስለሚረዳችሁ እየጻፋችሁ ብትከታተሉ እየተሻለ ነው። ማንበብ የቻላችሁት ቪዲዮን በማቆም እኔም ቀድማችሁ በማንበብ እኔ ካነበብኩ በኋላ ደግሞ ትክክል እንዳነበባችሁ እና እንዳላነበባችሁ ቼክ ማድረግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ማንበብ ያልቻላችሁት ደግሞ እኔ ሳነብ ከእኔ ጋር ቀስ ብላችሁ ፊደሎችን በትክክልና በአግባቡ እየቆጠራችሁ ማንበብ የምትችሉ መሆኑን እና የማንበብ ችሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ አሁን ቀጥታ ወደ ቪዲዮ እገባለሁኝ። እዚጋ እንደምታዩት ወደ ሰባት የሚጠጉ እጅግ በጣም አነቃቂና ወሳኝ የሆኑ አባባሎች አሉ። እነኝን አባባሎች ደግሞ እያነበብን እየሞከርን ደግሞ የማንበብ ችሎታችንን እያሳደግን የመጻፍ ችሎታችንን ደግሞ በዛው እያሳደግን ሁለት ዓላማ የያዘ እጅግ በጣም ድንቅ የሆነ ቪዲዮ ስለሆነ እስከ መጨረሻው አብራችሁኝ እንድትሆኑ ይሁን። እዚህ ጋ እንደምትመለከቱት የአንደኛው አባባል ምን እንደሚል አብረን እናነባለን። አያችሁት፣ እቺ ቃል ምን ትላለች? ዓላማህ ዓላማህ ይላል። ዓላማህ ዓላማህ መደነቅ መደነቅ ይላል። ውድ ቤተሰቦቼ በጣም ጥሩ። ሳይሆን ሳይሆን ሳይሆን ይላል። በጣም አሪፍ። መሻሻል መሻሻል ይላል። በጣም ቆንጆ ልሆን ልሆን ይላል። በጣም ጥሩ ይገባል ይገባል ይላል። እስኪ አንድ ላይ አጣምረን ወይም አያይዘን እናንብብ። አላማህ መደነቅ ሳይሆን መሻሻል ሊሆን ይገባል ይላል። አያችሁት? አላማህ መደነቅ ሳይሆን መሻሻል ሊሆን ይገባል ይላል። ይህ ማለት ምን ማለት ነው? ደግሞ መቼ ነው የምንጠቀመው ካላችሁ አንድ ሰው ዓላማው መደነቅ መሆን የለበትም ምክንያቱም መደነቅ ከሆነ አንድ ቀን ሰውን አስደንቆ ያንን ነገር ይተዋል። ዓላማው ማስደነቅ ብቻ ከሆነ አንድ ያስደንቅና ይተዋል። ነገር ግን በየቀኑ አንድ ሰው በራሱ ላይ ለውጥ ለመፍጠር ከፈለገ ወይም ከትላንትናው ተሽሎ መገኘት ከፈለገ ምን ማድረግ አለበት? በየቀኑ አንድ ነገር ቢያንስ ማሻሻል አለበት። እናንተ ሁል ጊዜ ማድረግ ያለባችሁ በየቀኑ ራሳችሁን በሆነ ነገር ማሻሻል፣ መጻፍ በማንበብ ከሆነ ትላንት አንድ ገጽ ብታነቡ በቀጣ ቀን ሁለት ገጽ እያደረጋችሁ በየቀኑ ራሳችሁን ስታሻሽሉ ይበልጥ ጥሩ ነገር በህይወታችሁ ይሆናል። ለዛ ነው ዓላማህ መደነቅ ሳይሆን መሻሻል ሊሆን ይገባል የተባለው። ስለዚህ ማንም ሰው አንድ ነገር በተደጋጋሚ በማድረግ ነው እንጂ አንድ ጊዜ ያንን ነገር በማድረግ አይደለም ስኬት ላይ የሚወጣው ወይም ስኬት ላይ የሚደርሰው ማለት ነው። ውድ ቤተሰቦቼ ለዛ ነው ዓላማህ መደነቅ ሳይሆን መሻሻል ሊሆን ይገባል ያልኩት ማለት ነው ውድ በጣም አሪፍ እነኚህን አባባሎች የተለያዩ ሰዎች በተለያዩ ጊዜ ነው የጻፉት ስለዚህ ከእነሱ ደግሞ ትምህርታዊ የሆኑ ነገሮችን እያ ደግሞ እያብራራን እንወስዳለን በጣም ጥሩ ሁለተኛው ምን ይላል እዚህ ጋር እንደምትመለከቱት የመጀመሪያዋ ቃል ሁለት ፊደል ነች ስለዚህ አብረን እናንብብ ጥሩ ጥና ሩ ነች ጥሩ ይላሉ ዲ ቤተሰቦቼ በጣም ጥሩ ጥሩ አጀማመር አጀማመር ይላል አጀማመር ትንሽ ረዘም ይላል። አጀማመር ይላል። አጀማመር ይልና ከዛ በኋላ እዚህ ጋ ያለው ግማሽ ግማሽ ይላል። በጣም ጥሩ። እንደተሰራ እንደተሰራ እንደተሰራ እንደተሰራ ያህል ያህል ይላል። በጣም ቆንጆ ነው ነው ይላል። እስኪ አንድ ላይ አብረን እናንብብ ሁሉንም ማለት ነው። ጥሩ አጀማመር ግማሽ እንደተሰራ ያህል ነው ይላል። ይህ ማለት ምን ማለት ነው ካላችሁ አንዳንድ ነገሮችን በመጀመሪያ ነው የምታውቁት። አጀማመሩ ጥሩ ከሆነ ያ ነገር ጥሩ እንደሚሆን እርግጠኛ ትሆናላችሁ ማለት ነው። አንዳንድ ጊዜ ምሳሌያዊ ንግግሮች እንደውም አሉ የሚያጠግብ እንጀራ ከምጣዱ ያስታውቃል የሚለው ማለት ነው ለመሰላችሁ ይህንን የምትጠቀሙት መቼ መቼ ነው ለምሳሌ የአንድን ሰው አጀማመር አይታችሁ ይሄ ነገር ወደፊት ጥሩ ይሆናል ለምሳሌ አንድ ህንፃ ምን ያህል ትልቅ የመሆን እድል አለው የሚባለው ወደ ውስጥ ምን ያህል ተቆፍሯል የሚለው ሀሳብ በደንብ ከተረዳችሁ ማለት ነው በዛ ነው መሰረት የሚደረገው ለሁሉም ነገር መሰረት ወሳኝ ነገር ነው መሰረት የሌለ ነገር ቶሎ ይናዳል ወይም ይወድቃል ማለት ነው። ለዛ ነው ጥሩ አጀማመር ግማሽ እንደተሰራ ያህል ነው። እዚ ጋ የምታዩት ሌላኛው ደግሞ ምን ይላል? ብርሃንን ብርሃንን። አያችሁት? ብርሃንን ይላል። በጣም ጥሩ። እዚ ጋ የምታዩት ሌላኛው ደግሞ ለማየት ለማየት ይላል። ለማየት። በጣም አሪፍ። በጨለማ በጨለማ በጨለማ ጊዜ ጊዜ ይላል። መስራት መስራት መጨረሻ ላይ ያለው ደግሞ አለብን አያችሁት። አንድ ላይ እስኪ አያይዘን እናንብብ። ብርሃንን ለማየት በጨለማ ጊዜ መስራት አለብን ይላል። አያችሁ? ውድ ቤተሰቦች ይህንን አባባል ደግሞ መቼ ነው የምንጠቀመው ካላችሁ፣ ለምሳሌ ብርሃንን ለማየት በጨለማ ጊዜ መስራት አለብን ማለት ምን ማለት ነው? በጨለማ ጊዜ በደንብ ጠንክራችሁ ከሰራችሁ ብርሃንን ታያላችሁ። ለምሳሌ ሁሉም ሰው ሀብታም ሆኖ አይደለም የሚጀምረው። ሀብታም ለመሆን ብዙ ጥረት ያደርጋል፣ ብዙ መስዋዕትነት ይከፍላል። ያ ማለት በጨለማ ጊዜ ወይም በመከራ ጊዜ ጸንቶ የቆመ ሰው፣ ጠንክሮ የሰራ ሰው ነገ ላይ ብርሃንን ያያል። ስለዚህ ጥሩ ህይወት ወይም የተሻለ ህይወት ከፈለግን በወጣትነታችን ጊዜ መስራት አለብን። ሽማግሌ የሆነን ከምንሰቃይ በዚህ ሰዓት በወጣትነት ሰዓት በደንብ አድርገን መስራት እንዳለብን የሚያሳይ ነው። በመከራ ጊዜ መስራት አለብን። በችግር ጊዜ መስራት አለብን። ምክንያቱም ችግር ላይ የሰራ ነው ነገር የተሻለ ብርሃን ወደ ህይወታችን እንዲመጣ ይረዳናል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚ ጋ የምትመለከቱት አራተኛው ምን ይላል ልናህን ልናህን ይላል ነጻ ነና ጻ ሁለት ፊደል ነች ነጻ ይላል። በጣም ቆንጆ አድርግ አድርግ አድርግ ይላሉ። ውድ ቤተሰቦቼ ያኔ ይሄ ሁለት ፊደል ነው ያኔ ይላል። በጣም አሪፍ ፍርሃት ፍርሃት በጣም ጥሩ አይነካህም አይነካህም። አንድ ላይ እስኪ አብረን አንብብ ህልናህን ነፃ አድርግ ያኔ ፍርሃት አይነካም። ይህ ማለት ምን ማለት ነው? ውድ ቤተሰቦቼ አንዳንድ ጊዜ እንደ ህሊና ከባድ ወቃሽ የለም። ምክንያቱም አንድን ነገር ስትሰሩ ህሊናችሁ እረፍት አያገኝም፣ ይቆረቁራችኋል። ያ ነው ይህ ማለት ህሊናህን ነፃ አድርግ ያኔ ፍራት አይነካህም። አንዳንድ ሰው የሚጨነቀው ስለሚፈራ ነው። ስለዚህ እናንተም ደግሞ የሆነ መጥፎ ነገር ካላረጋችሁ ህሊናችሁ አይወቅስም ማለት ነው። ስለዚህ መፍራት ያለባችሁ ለህሊናችሁ ነው እንጂ ለሁኔታ አይደለም ማለት ነው። ውድ ቤተሰቦቼ እጅግ በጣም አሪፍ የሆነ አባባል ነው። ህሊናህን ነፃ አድርግ ያኔ ፍርሃት አይነካህም ይላል። ስለዚህ መቅናት የለባችሁም፣ የሆነን ሰውም ለመጉዳት ማሰብ የለባችሁም። ድንገት ያንን ሰው ከጎዳችሁ ግን ህሊናችሁ እረፍት አያገኝም፣ ሁል ጊዜ ይወቅሳችኋል ማለት ነው። ውድ ቤተሰቦቼ ለዛ ነው ህሊናህን ነፃ አድርግ። ህሊናችሁን ነፃ ካረጋችሁ ከፍርሃት ነፃ ሆናችሁ ትኖራላችሁ ማለት ነው ውድ ቤተሰቦቼ፣ በጣም አሪፍ። እዚህ ጋ አምስተኛ ላይ ያለውን ምን ይላል? አብረን እናንብብ። ከባዱን ከባዱን ይላል። አያችሁት? አራት ፊደል ነው ከባዱን። በጣም አሪፍ። እዚህ ጋ የምታዩት ደግሞ ጊዜ ጊዜ ከባዱን ጊዜ ያገዙህን ያገዙህን ያገዙህን ያገዙህን ሰዎች ሰዎች ይላል ሰዎች በጣም ጥሩ። መርሳት መርሳት መርሳት ይላል። በጣም ቆንጆ የለብህም የለብህም ይላል። እስኪ አንድ ላይ አብረን እናንብብ። ከባዱን ጊዜ ያገዙህን ሰዎች መርሳት የለብህም አያችሁት? አብዛኛው ሰው የታገዘበትን ይረሳል። ያ ማለት ግን ጥሩ አይደለም፣ ትልቅ ስህተት ነው። ከባዱን ጊዜ ያገዙህን ሰዎች መርሳት የለብህም ይላል። እናንተም መርሳት የለባችሁም። ለምሳሌ አንድን ሰው እናንተ በጣም አግዛችሁ የሆነ ጥሩ ቦታ ላይ ደርሶ እናንተን ሲረሳ ደስ እንደማይላችሁ ሁላ እናንተም የረዳችሁን ሰዎችን መርሳት የለባችሁ ማለት ነው። ውድ ቤተሰቦቼ ከባዱን ጊዜ ያገዙን ሰዎች መርሳት የለብህም የሚለው ድሮ ያገዙን ሰዎችን መርሳት እንደሌለብን ለማስታወስ ያይል ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ደግሞ ወደ ቀጣዩ እንሄዳለን። እዚ ጋር የምታዩት ምን ይላል? አብረን እናንብብ። ትዕግስተኛ፣ ትዕግስተኛ ይላሉ። ውድ ቤተሰቦቼ ትንሽ ረዘም ይላል፣ ለማንበብ ይቸግራል። ትዕግስተኛ ትዕግስተኛ ይላል። ሰው ሁለት ፊደል ነች። ሰው ይላል ሰና ው ሰው ይላል። በጣም ቆንጆ። ከንጉስ ከንጉስ ጎበዞች። ጋር ጋር ይላል። በጣም አሪፍ። ይመሳሰላል ይመሳሰላል ይላሉ ውድ ቤተሰቦቼ። እስኪ አንድ ላይ አብረን ሁሉንም እናንብብ። ትዕግስተኛ ሰው ከንጉስ ጋር ይመሳሰላል። ንጉስ በምንም አይነት ሁኔታ አይደነግጥም አይሸበርም። ስለዚህ ትዕግስተኛ ሰው ደግሞ ከንጉስ ጋር ይመሳሰላል ማለት ትዕግስተኛ ሰው ፈተና ቢመጣ ቶሎ እጁን አይሰጥም፣ በቃ ይጠነክራል። መከራ ቢመጣ ይጠነክራል። ሁሉም ነገር ያልፋል ብሎ ስለሚያስብ ማለት ነው። እናንተ በህይወታችሁ ትዕግስትን መለማመድ አለባችሁ፣ ትዕግስተኛ መሆን አለባችሁ ማለት ነው። ውድ ቤተሰቦቼ አንዳንዴ ትዕግስተኛ በመሆን ብዙ ነገር እናተርፋለን፣ ደግሞ ተስፋ መቁረጥም አይመጣልንም ማለት ነው። ውድ ቤተሰቦቼ በጣም ጥሩ፣ ወደ መጨረሻው እንሄዳለን። እዚ ጋር የምታዩት ደግሞ ምን ይላል? ባዶ ይላል፣ ባዶ ይላል። በጣም ቆንጆ በርሜልና በርሜልና የማይረቡ የማይረቡ በጣም ቆንጆ ሰዎች ሰዎች ብዙ ብዙ ብዙ ይጮሃሉ ይላል። እስኪ አንድ ላይ አብረን እናንብብ። ባዶ በርሜልና የማይረቡ ሰዎች ብዙ ይጮሃሉ ይላል። አያችሁት ውድ ቤተሰቦቼ በርሜል በጣም ድምፅ የሚያወጣው ባዶ ሲሆን ነው የሞላ ሲሆን ግን ድምፅ አያወጣም፣ ብዙም ድምፅ አያሰማም። ስለዚህ ባዶ ጭንቅላት ያለው ሰው ሚጮኸው እንደዛ ነው። አንዳንድ ጊዜ አንዳንድ ሰው ጭንቅላቱ ባዶ ይሆንና ሆዱ ይሞላል። ነገር ግን ሁሉም ሰው ከባዶነት ሙሉ የመሆን አቅምም እድልም አለው። ስለዚህ ይህን ለስድብ ሳይሆን ለጥሩ ለቁም ነገር ነገር እንድትጠቀሙት ይሆን። በጣም አሪፍ። የዛሬው ቪዲዮ ይህንን ይመስላል ውድ ቤተሰቦቼ ሳጠቃልላችሁ ዛሬ ያየነው ምንድነው ካላችሁ፣ እንዴት የተለያዩ ምሳሌያዊ አረፍተ ነገሮችን ወይም አባባሎችን በማንበብ ማንበብን መለማመድ እንችላለን የሚለውንና የማንበብና የመጽሐፍ ችሎታችሁን ለማሳደግ የሚረዳ እጅግ በጣም ድንቅ የሆነ ቪዲዮ ስለሆነ ደጋግማችሁ እንድታዩት እመክራለሁኝ። ውድ ቤተሰቦቼ ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫ ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሳብስክራይብ ካደረጋችሁ እንደዚህ አይነት በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ የሚደርስ ይሆናል። ይህን ቻናል በመከታተል እጅግ በጣም ብዙ ተማሪዎች ደግሞ በራሳቸው ላይ እጅግ የሚገርም ለውጥ ስላዩ፣ እናንተም ሳታቋርጡ በመከታተል በራሳችሁ ላይ የሚያስደንቅ ለውጥ እንድታዩ ይሁን። ከዚህ በተጨማሪ ደግሞ እጅግ አስደሳች ዜና ይዤላችሁ መጥቻለሁ፣ ውድ ቤተሰቦቼ። ይህም በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተንም በጣም በአጭር ጊዜ ውስጥ በወራት ውስጥ መሰረታዊ በሆኑ በእንግሊዝኛ፣ በአማርኛ፣ በኦሮምኛ ትምህርቶች በጣም በአጭር ጊዜ ውስጥ በማሰልጠን ማንበብና መጻፍ ላይ ብቁ እንድትሆኑ እናደርጋቸዋለን ማለት ነው። ውድ ቤተሰቦቼ በተለያየ አጋጣሚ ደግሞ መማር ላልቻላችሁት እናንተ ደግሞ ይህንን እድል እንድትጠቀሙ ከእኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ታዲያ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ይህ ሻሎም አካዳሚ ዩቱብ ቻናል ነው። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸርስ ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።